ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛያል። አሁን እንደምትመለከቱት አጨዳ ወይም እማሳ ላይ ሆኜ ነው ይህን ቪዲዮ እየሰወረውላችሁ ያለ ወቅቱ ህዳር ነው። ስንዴያችን ደርሶ እያጨድን ነው። በጣም አድካሚ ነው። ይወት ፀሐዩ ራሱ በጣም ያቃጥላል። እንደምታውቁት የገጠር ልጅ ከሆናችሁ አጨዳ ትንሽ ፀሐይ ያለው ጸሀዋ ትንሽ እንደመጠመደር ስልትል ታቃጥላለች በዛሬ ይዤላችሁ የቀረብኩት አንድ ገበሬ አጨዳ እያጨደ እያለ ሚስቱ ስታረፍድበት ምን ሊል ይችላል የሚለውን ወግ ይዤላችሁ ቀርብ ያለሁ። በጥሞና ይከታተሉን። እንዲው ዝናቡ እየመጣ እያየችው ዳምኖ እየዞረ እያየችው፣ ምነት ቶሎ ብትመጣና እንዲሁ አንድ ነዱም ሁለት ነዱም ተስፋ ነው እኮ ብታግዘኝ ምን አለ። እንዲሁ ቤት እንዲሁ ምን እየሰራች ነው? ገና እሳት ወልድ አሁን የወለደ ዕለታማ ምሳ ማታቀብልኝ ምሳ ማታቀብል። እንዴው ቢያንስ እንኳን እያወራችኝ እኮ አይዞ አይዞ ብትለኝ እኮ ብዙ አቅላለሁ። እሷም ትንሽ ብታቅልልኝ እንዴው ብቻዬን ብቻዬን ያጨራ ማይ ተገፋልኝ። እንዴው ብቻዬን አጎንብሽልኝ ምን ሆነ አይሆንና እንዴው እሺ፣ ውሃ ወረፈ አልደርሳት ብሎ ይሆን ምንድን ነው? እንዴው እስካሁን ድረስ ያረፈ ነው ወይስ እንዴው ከብቱና በክተረኞች አልወጣላት ብሎ ከብቶችና እና በጎች አልደነብላት ብሎ ነው ወይ? እንዴት አይነት ነገር ነው አንተ? እንዲሁ ውሃ አስጠማኛ ደግሞ ፀሐይ በጠዋት ወጠች። ድሆን እንኳ ተሎ ይዞብት መጣ። እናንተ ምን ሆና ነው እስካሁን እስከ አራት ሰዓት እስከ አምስት ሰዓት ምን እየሰራች ነው እናንተ?